የጎንደር አጭር ታሪክ ጎንደር በኢትዮጵያ ሰሜን ክፍል የምትገኝ ታሪካዊ ከተማ ስትሆን በሀገራችን ኢትዮጵያ በአንዷነትና በቀዳሚነት ከሚጠቀሱ ጥንታዊ ከተሞች መካከል ጎንደር አንዷ ነች ጎንደር ከአክሱምና ከላሊበላ በመቀጠል የራሷ የሆነ አስደናቂ የታሪክ አሻራዎችን ትላለፈች ጥንታዊ ከተማ ነች ከሁለት መቶ ዓመት በላይም በመናገሻነት ያገለገለች ጥንታዊ ከተማ ስትሆን ይኸውም ከአፄ ፋሲለደስ እስከ አፄ ቴዎድሮስ ከ1628 እስከ 1847 ዓመተ ምህረት የፖለቲካ የንግድ እንዲሁም የጥበብ ማዕከል በመሆን አገልግላለች ጎንደር በ1628 ዓመተ ምህረት በንጉስ ፋሲለደስ ተመስርታ የተቋቋመች ሲሆን ንጉስ ፋሲለደስ ከቦታ ውብነት የመሬት ፍሬነት እና የንግድ መንገዶች ቅርብነት የተነሳ ጎንደርን የመንግስቱ ዋና ከተማ አድርጎ መሰረተ። ፋሲል ግቢ ወይም ነገስታት ግቢ በጎንደር ከተማ የሚገኝ የቤተ መንግስታት ግቢ ስብስብ ነው። ግቢው የተመሰረተው በ1628 ዓ.ም በአፄ ፋሲለደስ ነበር። የግቢው አጥር 900 ሜትር ርዝመት ሲኖረው በውስጡ 70 ሺህ ስኩዌር ሜትር የመሬት ይዞታን ያካልላል አፄ ፋሲለደስ የመጀመሪያውን ታላቅ ግቢ አሰሩ እንጂ ከእርሳቸው በኋላ የተነሱ ነገስታትን ለ220 ዓመታት የየራሳቸውን ህንፃ በመስራት ቦታው በቅርስ እንዲዳብር አድርገዋል። በግቢው የመጨረሻውን ህንፃ ያሰራችው ንግስት ብርሃን ሞገስ ነበረች። በአሁኑ ሰዓት በጎንደር የጥምቀት በዓልን በከተማዋ በጥሩ በታላቅ ስነ ስርዓት ይከበራል። ይህም ከዓለም የተለያዩ ቱሪስቶችን የምታስተናግድ ሲሆን ጎንደር ኢትዮጵያዊት ፓሪስ በሚል ግዝር ስትታወቃለች።